መጽሐፈ ሲራክ ምዕራፍ ስድስት የክፉ ስም ፍጻሜው ስድብና ውርደት ነውና፣ ጠላት ከምትሆን ወዳጅ ሁን። አንደበቱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው፣ ለአንዱ አንድ ነገር፣ ለአንዱ አንድ ነገር የሚናገር አንበሳ፣ ላምን እንዲነጥቅ አሕዛብ ሰውነትን በሞት እንዳይነጥቋት፣ ከልቦና ባነቃኸው ምክር ራስህን አታኩራ። አረማዊ ቅጠልህን ይበላብሃል፣ ግምጃህን ያጠፋብሃል፣ ፍሬህንም ታጣለህ። ወርቅህን እንደ ደረግ እንጨትም ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፈዋለች፣ ጠላቱንም በሱ የጨከነ ታደርገዋለች። ልዝብ አንደበት ወንድሜ ወንድሜ ማለትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎች ወዳጆችን ይሁኑ፣ ነገር ግን ከብዙዎቹ አንዱ ምክርህን ከምትናገር ከልቦናህ ጋር አንድ ይሁን። ወዳጅ ባበጀ ጊዜ በችጋርህ ወራት አብጅ። ነገር ግን ወረተኛ ለጥቂት ቀን የሚሆን ወዳጅ አለና በመከራህም ጊዜ ከአንተ ጋር መከራህን አይታገስምና ፈጽመህ አትመነው። ጠላት የሚሆንም የሚገድልህ ይሰድብሃል። ሰው ረህ የሰራኸውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም ለሚወድህ ወዳጅ አለ፤ እሱም ካንተ ጋር አይኖርም፤ ከተቸገርህም በኋላ ይለይሃል። በተሾምህ ጊዜ እንዳንተ ይሆናል፤ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባለጋራህ ይሆናል፤ እንዳታየውም ይሰወራል። ከጠላቶችህ ራቅ፤ ወዳጅ መስለው ከሚመጡብህ ወዳጆችም ተጠበቅ። የታመነ ወዳጅ እንደ ጸና አላባሽ እግሬ ነው። እሱን ያገኘ ሰው ድልብ አገኘ። ለታመነ ወዳጅ መለወጥ የለውም፣ ለአንደበቱም መለወጥ የለም። የታመነ ወዳጅ የሚያሽር ኮሶ ነው። ኮሶ የሚያሽር ደስ የሚያሰኝ እንደዚያ ደስ ያሰኛል። እግዚአብሔርን የሚፈሩ ሰዎች ግን ያገኙታል ባልንጀራው እንደሱ ይሆነዋልና። እግዚአብሔርን የሚፈራ ሰው ወንድሜ ወንድሜ ማለት ያቀናል። ልጄ በነጻነት በህፃንነት ጥበብን ምረጣት እስክታረጅም ድረስ ስትረዳ ታገኛታለህ። የሚያርስ ዘርም የሚዘራ ሰው ሞፈር ቀንበሩን ተሸክሞ እንዲሄድ አንተም ሰውነትህን ክተት አድርገህ ወደ እሷ ሂድ። ለእሷ በመገዛት ጥቂት ትደክማለህና ፍሬዋንም ፈጥነህ ትበላዋለህና የከበረ ፍሬዋን ጠብቅ። በሰነፎች ዘንድ ፈጽማ ጉጥጉጥ ናት፣ አእምሮ በሌለው ሰው ልቦናም አታድርም። የፈተና ደንጊያ አንስተው በተሸከሙት ጊዜ እንዲከብድ እንደዚሁ ትከብዳለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟ ናት። ብዙ ሰዎችም የሚያውቃት አይደሉም። ልጄ ምክሬን ስማኝ በምክሬም ጸንተህ ኑር ምክሬን አታቃል እግሮችን ወደ ቀንበሩ አግባ እግረ ልቦናህም በስራቷ አጽና ዛንጀሯንም ባንገት እሰር በክሳደ ልቦናህም ስራቷን ያዝ ጫንቃህን ዝቅ አድርገህ ተሸከማት መትፈር ልቦናህን ዝቅ አድርገህ አስባት በእግር ብረቷም አትበሳጭ ስራቷን ትሰለች ። በፍጹም ሰውነትህ ወደ እሷ ሂድ፣ በፍጹም እውቀትህም ስራቷን ጠብቅ። ፍለጋዋን ተከተል፣ አምልኮቷን ጠብቅ። ፈልጋት ታገኛታለህ። ያዛት አትተዋት። ኋላ በፍጻሜ ዘመንህ እፍረተ ነፍስ ታገኛለህ። ተድላ ደስታም ይሆንልሃል። እግር በረቷም እንደ ጽኑ ጋሻ ይሆንልሃል። ስራቷ እንደ አላባሻ እግሬ ይሆናል። የዘላለም ወርቅ በሷ ዘንድ አለና ዘንጀሮዋም የክብር ልብስ ወደ መሆን ይመለስልሃል። ስርዓቷ ክብር ወደ መስጠት ይመለስልሃል። ማሰሪያዋም የሰማያዊ ሐር ጌጥ ይሆንልሃል። ስርዓቷ ሰማያዊ ክብር ይሆናል። እንደ ምሉጣ ግምጃም ትለብሳታለህ። የደስታ ዘውድንም ትቀዳጃ አለ። ልጄ ብልህ ትሆን ዘንድ ብትወድ፣ ትማርም ዘንድ በልቦና ብትጨነቅ፣ ጥበብንም ትሰማ ዘንድ ብትወድ መከራውን ታገስ። ጆሮህን ጥበብን ትሰማ ዘንድ ብትፈልግ፣ በብዙ መምህራን ዘንድ ጸንተህ ኑር። ከነሳቸውም የተማረውን አይተህ ተከተል። የመጽሐፉን ነገር ሁሉ ፈጥነ ስማ፣ የጥበብን ምሳሌ አይዘንጋ። የተማረ ሰው ብታይ ፈጥነህ ወደ እሱ ሂድ። እግርህም በደጃፉ መድረክ ይመላለስ። የእግዚአብሔርን ትእዛዝ አስብ። መጻሕፍቶችንም ሁልጊዜ አንብብ። እሱ ልቦናህን ያጸናሃል። ጥበብንም ትወዳት ዘንድ መውደድን ይሰጠሃል።